በስተ መጨረሻም እንግዲህ ፋሲል መጦ በሀይሚና በብሩክ ማል የተፈጠረው አለመግባባት እስከ መለያየት ያደረሳቸው ነገር እኔ ውሸት ነው፣ ያደረግኩት ነገር ሁሉ ትክክል ያልሆነ ነገር ነው። ስለዚህ ኦዲዬንስንም እንዲሁም ሀይሚንም ብሩክንም ይቅርታ መጠየቅ እፈልጋለሁ በማለት እንግዲህ ዓይኑን በጨዋጥቦ መጧል ማለት ነው። ምክንያቱም ያ ሁሉ ነገር ካደረገ በኋላ ሀይሚን ሌላ ስም ያለ ስም ስም ካሰጣት በኋላ ብሩክ በጣም በጣም የሆነ የሌለበትን ባህሪ የሌለበትን እኔ እንጃ እንዴት ልበላችሁ ጸባይ አምጥቶ በዚህ ልክ እስከ መደባደብ እንዲደርስ አድርጓል። እንደገና ደግሞ ብሩክም ሁሉን ነገር ጨክኖ ጥሎ ትቶ ከሀይሚ ጋር ለመለያየት ወስኗል። ማለቴ ያው የእውነቱን ባይሆንም ግን ደግሞ ይሄ ነገር እየቀጠለ እየቀጠለ መጦ ቢሆን አንዳንዴ ተናግሯል። እሱም እየተዋደዳችሁም ልትለያዩ ትችላላችሁ፣ ፍቅር ብቻውን አብሮ ላያኖረን ይችላል። ሀይ ሚንም ነግሯታል ሰላም የማይሰጥሽ ሰው ጋር የቱንም ያህል ብትወጁም ብታፈቅደውም አብረሹ መሆን የለብሽም ሰላም የሚሰጥሽ ሰው ጋር ነው መሆን ያለብሽ ብሏል። ና ብሩክም በጣም ሰላሙን አጥቶ ነበር። እንቅልፌን አጥቻለሁ፣ በቃ በጣም አሞኛል፣ ታምሜ ያለው እንቅልፌንም ህመሜንም በጣም ከባድ ሁኔታ ላይ እንደሆነ እየተናገረ ነበር ና ብቻ የመጨረሻ ውሳኔ ወስኖ ሀይሚ በቃ መለየት አለብን ብሎ ነበረ። በእርግጥ እሱም ሀይሚን ለመታዘብ ሀይሚ ትምህርት እንድትወስድበት ሀይሚ ራሷን እንድትፈትሽ ነው ያደረገው እና ፋሲል ዛሬ እውነታውን መጦ ተናግሯል። ስለ ቀለበቱም፣ እንዲሁም ደግሞ ስለነበረው ነገርም ማለት ነው ይቅርታ ጠይቋል። እኔ ግን ይቅርታ አድርጉልኝ ና ሀይሚ ጥላው ሄዳለች። ያንተን ይቅርታ አያስፈልገኝም። ዋናው ነገር ብሩኬ እውነታውን እንዲያውቅ ነው የምፈልገው ብላለች። እና ሀይሚ ያደረገችው ነገር ትክክለኛ ውሳኔ ነው ብዬ ነው የማስበው። በእርግጥ አንዳንዴ አንዳንድ ሰዎች በልህ ከመጣችሁባቸው እስከ ጥግ ድረስ ሄደው የእናንተን ሕይወት ለማመሰቃቀል ደፋ ቀና ነው የሚሉት ወይም ደግሞ ሌላ ሀሳብ ነው ይዘው የሚመጡት። እና ሜቢ ፋሲል አሁን ከልቡ ተጸጽቶ ከሆነ በዚሁ ጸጥ ይላል። ካልሆነ ደግሞ ሀይሚ ለምን ጥላኝ ሄደች ለምን ትታኝ ሄደች ብሎ ደግሞ ድጋሚ ሌላ ታሪክ ሊፈጥር ይችላል። ለማንኛውም ግን ምንም የሚያመጣው ነገር የለም። ዋናው የብሩክና የሀይሚ መተማመን፣ የሀይሚ የብሩክ ፍቅር፣ የሀይሚ የብሩክ መተሳሰብ ነው እና ስለ ፋሲል ላውራላችሁ። አንድ ሰው በሰው ህይወት ላይ ገብቶ ይህን ያህል ስር ሰዶ ይህን ያህል ቦታ ይህን ያህል ክፍተት ፈጥሮ የእነሱን ፍቅር ለማስተካከል መች ከበዳቸው። የእውነቴን ነው የምልህ። እንደውም በድብቅ የመጡት ይሻላሉ። አንተ እኮ በግልጽ በገአጅ ጥሩ ሰው መስለመጠ ነው ይህንን ነገር ሁሉ ያደረግከውና አሁን ለዚህ ለዚህ ጥፋት ምን ይቅርታ ያስፈልገዋል ብላችሁ ታስባላችሁ? የእውነቴን ነው አንዳንዴም የሆነ ጥፋትም እኮ አጥፍተን ማለት ነው ይቅርታ የምንለውም እኮ ይለያያል። በጣም ነው እኔ በጣም ነው የተበሳጨሁበት። በእርግጥ እኛም ሀይሚን ለአንተ ስሜት አላት አላልንም አንተ ን ታፈቅራለች አላል አላልንም ጥፋቷ ያው ቀለበቱን መቀበሏ ነው ግን ደግሞ ከብሩክ ምንም ማንንም እንደማታወዳድር ብሩክ እንደሚበልጥባት ብሩክን እንደምትመርጥ ነው የተረዳ ነው ያየ ነው ምናቀውም እሱን ነው እና እኛም ብሩክን ተረዳት እያል ነው ነበር ኃይሜም ጥፋቷን እንድታረም እንድታስተካክል እየነገርናት ነበር ያ ጥፋቷ ምንድን ነው አንደኛ ቀለበት መቀበሏ ነው ሁለተኛ ነገር ደግሞ ጥፋት አጥፍተሻል ብሎ የሆነ ሰው መጡ እንትን ሲላት ብሩክ ሲጠይቃት በጣም ተጮህበት ነበረ። ያጠፋችሁ ሌላ ቦታ ነው። የተሳሳተችው ሌላ ቦታ ነው። ግን ብሩክ ሲጠይቃት ጥያቄ ትበሳጭ ነበር። የተበሳጨችበትን ምክንያት ግን አሁን የተረዳሁት። ለምን እውነት ኑሯችሁ፣ እውነት ኑሯችሁ ሰው አልረዳ ሲላችሁ የምትሰማችሁ ስሜት አለ፣ በጣም ከባድ የሆነ እንዴት ነው፣ በጣም ትናደዳላችሁ፣ ትበሳጫላችሁ። እና ያንን ነው ያየሁት፣ ያንን የተረዳሁት። ብቻ ታሳዝናለች። ያለፈው አልፏል፣ ግን ፋሲል ያደረገው ነገር የሄደበት መንገድ እጅግ በጣም የሚያስጠላ ነገር ነው። አስቡት፣ እነዚህ ልጆች ተለያይተው ቢሆን ኑሮ። ሲጀመር ሰው እውላችሁ፣ የቱንም ያህል ጥግ ድረስ ቢዋደድ ቢፋቀር ማለት ነው፣ የሆነ ሰዓት ላይ የሆነ ነገር ልቡ ከቆረጠ ልቡ ከጨከነ የማይመለስበት ሁኔታ ላይ ሊደርስ ይችላል። ገባችሁ፣ እየተዋደዱም ሊለያዩ ይችላሉ። ይህንን ነው ልረዳ የቻልኩትና ፋሲል ምን አግብቶ ነው አንተ አሁን ከጀርባ የሚመጣባቸው ሰው ነበር ለማለየት በቃል ሆነም ሊለያዩ አልቻሉም። አሁን ደግሞ እስኪ እኔ ወደፊት ለፊት በፊት ለፊት መጥቼ ጥሩ ሰው መስያየቸው እነሱን እንትልበል ልፈትናቸው። አንተን ማን ነው ፈታኝ ያደረገ? ሲጀመር በሰው ፍቅር በሰው ሕይወት ውስጥ ማን ማን በሰራው የሰራውን ወጥ ነው መጠመስ ጨልፈው ምን አገባ? በጣም ነውር ስራ ነው ያደረግከው። እኔ አላውቅም። አንዳንዴ ይቅርታ የሚደረጉ ነገሮች ራሱ እኮ እንትን አላቸው፣ ገደብ አላቸው። በዚህ ልክ አንድ ቀን እሺ፣ ችግር የለውም ለሆነ ሰዓት ላይ በቃ፣ ብሩክ ተዳገርከው የሆነ ነገር ተፈጠረ ምናምን፣ ችግር የለውም እሺ። ለነሱ አስበ ነው እንበል፣ ለነሱ ተጨንቀ ነው እንበል። ሀይሜንና ብሩክን እስኪ ያላቸውን እርስ በእርስ ያላቸውን ፍቅር ለማየት ምናምን ይሁን እንበል። ግን አንድ ሳምንት ሙሉ አቆይተ ሃይሜን በጣም ከጎዳሃት በኋላ ካጫናነካት በኋላ ብሩ ግን በጣም ከሰበርከው አም እምነት ራሱ እኮ አጣ። የእውነት ነው እምነቱን ለእሷ ያለውን እምነት ነው ያሳጣው። እነዚህ ልጆች አይፈረድም። ለምን እንደዚህ ሆናችሁ? ለምን በሰወሬ ምናምን አይባልም። ለምን መሰላችሁ? የሰወሬ ምናምን ነገር ሳይሆን ይሄ ልጅ በግልጽ ነው የመጣው በአደባባይ ማለት ነው። ይህን ነገር ምን አድርጋችሁን ትንትሉታላችሁ? ታስተካክሉታላችሁ? እና በጣም የሚያስጠላ ነገር ነው ያደረገው ፋሲል። በጣም ኖር ስራ አንተ ላይ እንዲደረግ አንተ ላይ እንዲሆን የማትፈልገውን ሰው ላይ በዚህ ልክ በሰው ፍቅር፣ በሰው ደስታ፣ በሰው መከባበር፣ በሰው መዋደድ ውስጥ ገብተ ይህን ያህል ሴራ ማሴር እኔ የእውነቴን ነው ምል። ምናልባት ሰው ነህ ስህተት ልትሰራ ትችላለ፣ ጥፋት ልታጠፋ ትችላለ። ግን በዚህ ልክ ተሳስተ በዚህ ልክ አጥፍተ ይቅርታ ለመጠየቅ መምጣት በጣም በጣም በጣም የሚገርም ነገር ነው። በጣም የገረመኝ ለማንኛውም ግን ሀይሚ ማድረግ ያለባትን አድርጋለች። ምንድን ያደረገችው በቃ ከዚህ በኋላ እውነታውን እንዲያውቅ ነው የምፈልገው የነበረው ብሩክ እውነት አለኝ እኔ ያን ሰዓት በሰዓቱ ቀለበቱን ተቀብያለሁ። ያኔ ያን ተሳስቻለሁ፣ ይቅርታ አሁን ግን ያንተ ይቅርታ አያስፈልገኝም፣ ከህይወቴ ውጣልኝ ብላ ነው ጥላ ሄደች። ጥሩ ነው ያደረግሽው። ምንም አረጋ አይቻልም እንዴ! በዚህ ልክ ይሄ እኮ የሚያስጠላ ነገር ነው እንዴ! ማንተን ማን ፈራጅ አድርጎ ነው በሰው ህይወት ውስጥ ማን ምን ጥልቅ አድርጎ ? ለማንኛውም ግን ሀይሚዬ ተረጋጌ፣ ብሩክን በጣም ጀግና መሆነን አይተናል። እግዚአብሔር ካንተ ጋር ይሁን። ሀይሚዬ ብሩክ ደስታችሁን ፍቅራችሁን ያብዛው እላለውኝ ብቻ ግን ሚሻ ሚሾ፣ እንግዲህ ያው ዛሬ እንደምታቁት አርብ ነው ስቅለት እና እየጨፈሩ ነው ሀሳቤን በደንብ መስጠት አልቻልኩም። ብዙ ልጆች እየመጡ ነው ሰፈር። ለማንኛውም ግን ያደረገው ነገር በጣም የሚያስጠላ ነገር ነው። ለማንኛውም ሀይሚዬና ብሩክ ምንም ነገር ሊለያያችሁ እንደማይችል በዚህ እንኳን አይተናል። ሁለታችሁ በአንድ ላይ ነው የተፈተናችሁት። ሀይሚ የምታውቀው ነገር አልነበረም፣ ብሩክም የሚያውቀው ነገር አልነበረም። ፋሲል ብቻውን የሰራው ሴራ ነበረ። ለማንኛውም ግን እውነታው ታውቆ እዚህ ቀን ደርሰዋል፣ ወይም ደግሞ እውነታው ታውቆ ሀይሚም ንጹህነቷን አረጋግጣለች። እግዚአብሔር ይመስገን መለየት እንደማይችሉ አይተናል። አንዳቸው ለአንዳቸው በተለይ የብሩክን የትዕግስት ጥግ ብቻ አይተናል። ሀይሚ ደግሞ የዋህነቷ ምን ያህል ዋጋ እንደሚያስከፍላት ምን ያህል ርቀት እንዲሄድባት እንደሚችል፣ ትንሽ ነገር በችላ ብላ ያለፈችው ነገር ከባድ እንደሚሆንባት እንግዲህ ተምራበት አልፋለች ብዬ አስባለሁ። ለማንኛውም በበግልጽ መጣችሁ፣ በምንም መጣችሁ፣ በድብቅ መጣችሁ፣ ምንም ምንም ሀይሚና ብሩክ የሚለያዩ ልጆች አይደሉም። ተናግሬ ያለሁት ባለፈው እግዚአብሔር ነው ያገናኛቸው። እንደነገርኳችሁ ብዙ ርቀቶችን ይጓዛሉ፣ ብዙ ፍቅር አላቸው፣ ብዙ መከባበር፣ ብዙ መወደድ፣ ብዙ መተሳሰብ አላቸው። ግን የሆነ ቀን ላይ የፈራውት ነገር የነበረው ሀይሚዬ። እየተዋደዱ ምስል ለያዩ ያየናቸው ብዙ ሰዎች አሉና፣ ጥፋት አደራ እንዳትሰሪ። ጥፋት አትስሪ። ከተሰራሽ ደግሞ ጥፋትሽን አምነሽ ወዲያውኑ ይቅርታ መጠየቅ አለብሽ። ይቅርታ ደግሞ ሲበዛ አጠገብሽ ላለ ሰው እምነትሽን ታጫለሽ፣ እሱም እምነቱን ያጣል። በአንቺ ላይ ያለውን እምነት ይሸረሽረዋልና ሀይሚዬ፣ በጥንቃቄ ተጓዥ ብዬ እኔም ስመክራት ነበር። ለማንኛውም እኔ ደስ ብሎኛል። እንኳንም ውሸት ሆነ፣ እንኳንም ውሸት አይደለም። በእርግጥ ግን ፋሲል የሄደበት መንገድ ትንሽ ጨማምሮ ሀይሚ ትንሽ ክፍተት ፈጠረች። እሱ ደግሞ ጨማምሮ ጨማምሮ ነው ነገራቶችን የመጣው እነሱን ሆን ብሎ ለመፈተን ነው አለ። ግን ደግሞ አንተ ራስህ ነው የተፈተንከው። በጣም የሚያስጠላ ነገርን ያረከው እንግዲህ። ብሩክ ይቅርታውን ተቀብሏል። ሀይሚ ግን በጭራሽ አልቀበልም ብላ ጥላ ይሄዳለች። ፍጼ ግን በጣም የምትለይ የሰው ልክ ነው። በቃ የሰው ጥግ ነህ። እንወዳሃለን፣ እንወዳችኋለን ሁላችሁንም፣ ሀይሚዬም ቡራም፣ ፈጣሪ ደስታችሁን ያብዛው ላለው